የእቁባችን አራተኛ እጣ አረቢያን መጅሊስ ይህን የምታዩትን ይመስላል በዚህ በዛሬው የአረቢያን መጅሊስ ቪዲዮያችን ደግሞ ካሬና ሜትር አንድ ናቸው ወይ ልዩነታቸው ምንድን ነው የሚለውን አሳያችኋለሁ ይሄ የጀርባው የመደገፊያው አጠር አለብን ሳ ምን ያክል ነው ከፍታው የምትሉትን ነግራችኋለሁ ማለት ነው ስለዚህ ዛሬ የብዙ ሰው ጥያቄ ሆኖ እንደሚመለስ እርግጠኛ ስለሆንኩኝ ይህም ቪዲዮ እስከ መጨረሻ ድረስ ተከታተሉ ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ሰብስክራይብ አድርጉ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራቸው ቻናላችን ተከታታዮች እንዴት ናቸው? አልሐምዱላ ረብልአለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሸ የመጥ ቻለሁኝ። ዛሬ ጀላቸው የመጣሁት የአረቢያን መጅሊስ በእቁብ የጀመረ ነውን አራተኛ እጣ ላይ የደረሳትን የእህታችንን አረቢያን መጅሊስ ነው። እንግዲህ ጀላቸው የመጣሁት ማለት ነው ተመልካቻችን። ስለዚህ ዛሬ ጀላቸው የመጣሁት የአረቢያን መጅሊስ እንግዲህ አሁን በፊት ነግሬያቸዋለው። ከአምስት ወር በፊት እቁብ ጀምረን ነበረ። ብዙ ጊዜም እየተናገርኩት ነው እንግዲህ የእቁብ መጅሊስ ሲሆን ስለ እቁቡ እናገራለሁ ማለት ነው። እንግዲህ አንዳንድ ነገር ስለዚህ ከአምስት ወር በፊት ጀምረን ነበረ አስር ሰዎችን ብለን አሁን ደግሞ ለሌለኛውን ግሩፕ ደግሞ እንደገና አሁንም ሁለተኛውን እቁብ ጀምረን ደግሞ አንድ ብለናል ማለት ነው። ስለዚህ ይሄ ማለት እንግዲህ ትላልቅ ዓላማዎችን ትላልቅ ጉዳዮችን እየሰራችሁ ትንሽ ነገሮችን ደግሞ ወይንም ደግሞ ለራሳችሁ የምታወጡትን ጥቃቅን ወጪዎችን ሴቭ እያደረጋችሁ የአረቢያ መጅሊስ አእምሮታችሁን የምትወጡበትን እድል ያመቻቸውበት መሆኑ ይታወቃል ማለት ነው። ስለዚህ ያንን እድል ደግሞ እየተጠቀሙ ያሉ ያሉ ከ25 እና ከ26 የበለጡ እህቶች አሉ። በሶስት ግሩፕ ተመድበው ማለት ነው። ስለዚህ ተመልካቻችን ዛሬ እንግዲህ እንደምታዩት ይሄ እጅላቸው የመጣሁት እዚህ ጋር የምታዩት አረቢያን መጅሊስ በቁብ አራተኛ ላይ የደረሰ እህታችን ነው ማለት ነው። የመጀመሪያው ማለት ነው። ስለዚህ ባለ 25 ቲክነስ ነው። አሁን እንዴት መሰላችሁ ቁቡን ያደረግነው ሌላ ቦታ ይህን ቁብ ማድረግ የምትፈልጉ እህትና ወንድሞች አስር ሰው ይኮናል። ቁቡን ይገባል ከዛ በየወሩ ነው አስር አስር ሺህ ብር የሚጣለው በየወሩ አስር ሺህ ብር ይጣላልና እኛ ጋር ከሆነ አሁን ለምሳሌ በየወሩ አስር ሺህ ብር ይጣላል። አረቢያን መጅሊስ በሜትር ዘጠኝ ሺህ ብር ከሆነ የእናንተ የቤታችሁ ልኬት ደግሞ የሚፈልገው መቶ ሀያ ሺህ መቶ ሰላሳ ሺህ ሊሆን ይችላል። ስለዚህ መቶ ሺህ ቁዋለ የሚጨምረውን ከእናንተ ትጨምራላችሁ። የአረቢያን መጅሊሱ ብራችሁ ደግሞ ሰማንያ ሺህ ስልሳ ሺህ ሰባ ሺህ ከሆነ ደግሞ የሚቀረውን ብር መጋረጃ፣ ምንጣፍ ለተለያየ ወጪ ታውሉታላችሁ ማለት ነው። ስለዚህ እችም ይሄ ዛሬ ይዤላችሁ የመጣሁት አረቢያን መጅሊስ በጣም ትልቅ ቤት ነው የእህታችን ወደ አስራ አራት ሜትር የሚሆን ሳሎን ነው ማለት ነው ስፋቱ። ስለዚህ የፈልጀው ብር ወደ መቶ ሰላሳ ስምንት ሺህ ብር ነው። ከመቶ ሰላሳ ስምንት ሺህ ብር ነው እንግዲህ መቶ ሺህ ብሩ የእቁብ ነው 38 ሺህ ብር ከሷ ትጨምራለች ምክንያቱም ደግሞ ቲክነሱ ባለ 25 ቲክነስ ነው ማለት ነው ተመልካቻችን ስለዚህ የእቁቡን ጉዳይ ይህን ያክል ካልኳችሁ እንግዲህ ብዙ ጊዜ ኮመንት ላይ የምጠይቁን ነገር አለ ዛሬ ከነሱ ሁለቱን እመልስላችኋለሁኝ ማለት ነው ተመልካቻችን እሱ ምንድን ነው ካሬና ሜትር አንድ ነው ወይ ብላችሁ የምጠይቁን እህትና ወንድሞች አላችሁ እሱን እመልስላችኋለሁ አንድ ደግሞ ይሄ የመደገፊያው አጠረብ ንሳ ከፍታው ስንት ነው ብላችሁ የምትጠይቁናላችሁ፣ ታሁን በፊት መልሸዋለሁኝ። ስለዚህ እሱንም አሁን መልስላችኋለሁ ማለት ነው። ሜትር እና ካሬ ይለያያል እንዴ ብላችሁ ለምትጠይቁ እህቶቻችን አዎ ይለያያል፣ አንድ አይደለም። አረቢያን መጅሊስ በሜትር ነው የሚሸጠው። ምንጣፎች ከሆኑ የመሬት ምንጣፎች፣ ምንጣፍ ስላችሁ የላስቲኩ ምንጣፍ ሳይሆን ይሄ ወፍራሙ ሞኬት ከሆነ እሱ ደግሞ በካሬ ነው የሚሸጠው። ካሬ ማለት ተመልካቻችን ይሄ አሁን እዚህ ጋር የምታዩት ሜትር ለምሳሌ ማለት ነው። ከዚህ እንደዚህ አንድ ሜትር ከለካም በኋላ እንደዚህ አንድ ሜትር ከለካም በኋላ ከዚህም እንደዚህ አንድ ሜትር ለክተን ነው ካሬ የሚባለው ማለት ነው። ስለዚህ ይሄ ካሬ ነው የሚባለው። ሜትር ሲባል ደግሞ ወደ ሁለት በኩል አይለካም ማለት ነው። የሚለካው ወደ አንድ በኩል ብቻ ነው። ለምሳሌ እንደዚህ ብቻ ነው የሚለካው ማለት ነው። ለምሳሌ ይሄ አሁን እዚህ ጋር የምታዩት ሜትር ከስልሳ ነው። ስለዚህ ሜትር ከ60 ብቻ ነው የሚባለው ማለት ነው። እና ካሬ ማለት ወደ ሁለቱም አቅጣጫ ይለካል፣ ሜትር ማለት ደግሞ ወደ አንድ አቅጣጫ ብቻ ነው የሚለካው ማለት ነው። በካሬ ሲሆን ለምሳሌ አሁን ምንጣፍ በካሬ ከፈለግን አንድ አንድ ይሄ አሁን ለምሳሌ ይሄ ሳሎን ይሄ ያለሁበት ቦታ ወደዚህ አራት ወደዚህ አራት ከሆነ በካሬ 16 ካሬ ተብሎ ነው የሚነገረው በሜትር ከሆነ ደግሞ ስምንት ሜትር ነው ተብሎ የሚነገረው ማለት ነው። ምክንያቱም አራቱ ወደዚህ ያለው ይደረግና ወደዛ አራቱ ይደረጋል፣ ስምንት ይባላል ማለት ነው። ምንጣፍ ለምሳሌ የላስቲኩ ምንጣፍ፣ በነዚህ አይነቶቹ ምንጣፍ ልናነጥፍበት ከፈለግን ስምንት ሜትር ብለን ነው የምናነጥፈው። በምንጣፉ ይሄ ወፍራሙ ሞኬቱ ከሆነ ደግሞ 16 ካሬ ነው ብለን የምናይዘው ማለት ነው። ለምሳሌ እንግዲህ ይሄ ማለት አሁን በነዚህ ሲሆን ስምንት ሜትር ነው የሚቆረጥለት በላስቲኩ ምንጣፍ 300 ብር ከሆነ 800 8 ሲባዛ በ300 ነው የምናደርገው። በካሬ ከሆነ ደግሞ ለምሳሌ 16 ሲባዛ በ300 ነው የምናደርገው ማለት ነው። ስለዚህ ካሬና ሜትር ይለያያል። አረቢያን መጅሊስ በካሬ ሳይሆን በሜትር ነው የሚለካው ማለት ነው። ተመልካቻችን፣ ከዛ በተረፈ ደግሞ ይሄ የጀርባው ድጋፍ አጠረን ብላችሁ የምትጠይቁኝ ብዙ እህትና ወንድሞች አላችሁ ይሄ የጀርባው ድጋፍ ተመልካቻችን ልታውቀው የሚገባው አሁን ለምሳሌ ማንኛውም አረቢያን መጅሊስ እኛ ጋር የምታዙትም ሆነ የትኛውን ቦታ የምታዙት ከዚ ከግድግዳ ወደዚህ ያለው ከግድግዳ ወደዚህ ያለው ይሄንኛው ማለት ነው። ይሄንኛው እንደምታዩት ከግድግዳ ወደዚህ ያለው 67 ሳንቲም ነው። እንደምታዩት 67 ሳንቲም ነው ማለት ነው ተመልካቻችን፣ 67 ነው። ልክ አሁን ይሄንኛው ይሄ ደግሞ የጀርባው መደገፊያ ደግሞ 10 ሳንቲም ነው። 10 ሳንቲም እዚህ ጋር ካስቀመጥንበት ለምሳሌ ይሄ የተረፈን ቦታ 57 ሳንቲም ነው ማለት ነው የሚሆነው። ይሄ 57 ሳንቲም ነው። ይሄን ውፍረቱን ባለ ሀያ ካደረግ ነው ባለ 12 ካደረግ ነው የምንቀመጥበትን ቦታ ያጠበዋል ማለት ነው። ስለዚህ ይሄ መደገፊያው በተለይ ቦንድል በቦንድል ከተሰራ ይሄ የጀርባው መደገፊያ 10 ሳንቲም ነው ማለት ነው የሚሰራው። እኛም ጋር የምሰራው በ10 ሳንቲም ነው። መሰራትም ያለበት በ10 ሳንቲም ነው። ምክንያቱም ሰው ይሄ የሚቀመጥበት ቦታ ሰፊ መሆን አለበት ማለት ነው። የወደ ላይ ከፍታው ሳ ብላችሁ ከጠየቃችሁ ተመልካቻችን፣ ይሄ የወደ ላይ ከፍታው ቦንድድ በቦንድድ ከተሰራ ይሄ ወደ ላይ ከፍታው 45 ሳንቲም ነው መሆን ያለበት ማለት ነው። ይሄ ከመሬት ወደ ላይ ያለው 45 ሳንቲም ነው የሚሆነው። እሱንም ደግሞ ካሜራ አስጠግቻ አሳያችኋለሁኝ። እንደምታዩት ተመልካቻችን፣ አርባ ሳንቲም ይሄ ነው 45 ማለት እዚህ ጋር ነው። ስለዚህ ይሄ ከፍታ ወደ ላይ 45 ሳንቲም ነው ማለት ነው። አንዳንድ ጊዜ የካሜራ አቀራረጹ ምቹ ሳይሆን ይቀርና ይሄ ከጀርባ የምታወጥ አጭር ሊመስል ይችላል። ስለዚህ ይሄ ቁመቱ 45፣ ጎኑ በ10 ቲክነስ ነው የሚሰራው። ምክንያቱም ደግሞ ይሄን ጎኑን እዚህ አካባቢ ከመጣ የመቀመጫ ቦታው እንዳይጠብ ተብሎ ነው። ስለዚህ በዚህ አይነት መልኩ ነው የሚሰራው። ይሄ እንግዲህ ሁለቱ ጥያቄ የተመለሰላቸው ይመስለኛል። አሁን ደግሞ እንግዲህ ይህንን በቁብ የተሰራው ለእህታችን የተሰራላትን አረቢያን መጅሊስ እስኪ ምን እንደሚመስል ዲዛይኑን ከለሩን አሳያችኋለሁ። አሁን እዚህ ጋር ሜትር ከስልሳውን ነው እንግዲህ ያሳየዋችሁ። ውጭ ላይ ደግሞ ሙሉ ተነጥፎ ምን እንደሚመስል አሳያችኋለሁኝ። የቤቷ ስፋት በጣም ትልቅ ነው። አረቢያ መጅሊሷ ወደ 14 ሜትር ነው ብያችኋለሁኝ፣ ግን ደግሞ እኛ ቦታችን ላይ የሚበቃውን ያክል አንጥፈነዋል። እስኪ ምን እንደሚመስል ዲዛይኑ ምን እንደሆነ አሳያችኋለሁ። ዋጋውንም እነግራችኋለሁ። ቪዲዮችን እስከ መጨረሻ ድረስ ተከታተሉ። አረቢያ መጅሊሶችን፣ ፈርኒቸር እቃዎችን፣ የተለያዩ የቤት ማስዋቢያ እቃዎችን ማዘዝ የምትፈልጉትና ወንድሞቻችን ከስር በሚገኘው በዋትሳፕ እና በኢሞ ቁጥራችን አናግሩን። ዲዛይንና ከለር እናንተ ምረጡ። ጥራቱን የጠበቀ እቃ ሰርተ እንደሞኛ እናቅርብላቸዋለን። ቪዲዮችን አሁንም እስከ መጨረሻ ድረስ ተከታተሉ። ቅድም የነገርኳቸው እንግዲህ የአራተኛው እጣ እህታችን አረቢያን መጅሊስ ይህን ነው እንግዲህ የምታዩት ነው። የሚመስለው በጣም ነው የሚያምረው። ባለ 25 ቲክነስ ቦንድድ በቦንድድ ነው እንግዲህ የተሰራላት ሙሉ ምርጫውን እንግዲህ ለእኔ ሰታኝ ነው። በእኔ ምርጫ የተሰራው ማለት ነው ተመልካቻችን። የልብስ ዲዛይኑ ሙሉውን ነገር ለእኔ ሰታኝ የቴብሉንም ጉዳይ ለእኔ ሰታኝ ነው እንግዲህ የተሰራው ማለት ነው። እንደምታዩት በጣም ነው የሚያምረው ፍክት ያደርጋል ቤት፣ እንግዲህ በጣም የሚያምር አረቢያ መጅሊስ ነው ማለት ነው ተመልካቻችን። የቦንድዶቻችን ጥራት ሁሌ እንደምለው ነው፣ ምንም አንጠራጠርባቸው። የማለዳ ቦንድድን ነው የምንጠቀመው ማለት ነው ተመልካቻችን። እንደምታዩት የቦንድዶቹ ጥራት ምንም ጥርጥር የለውም። ወደታች የሚገባ የሚንቋቋ ውስጡ ላይ የተለየ ነገር የለውም። ንጹሕ ቦንድድ ነው ማለት ነው ተመልካቻችን። ከፍታው 25 ሳንቲም ነው። እንደምታዩት በጣም በሚያምር ዲዛይን የተሰራው ከታች በስትራይፕ አርገን ነው የሰራ ነው። ከላይ ደግሞ በምታዩት መልኩ ነው የተሰራው ማለት ነው ባለ ሀያ አምስት ቲክነስ ቦንድድ በቦንድድ የሆነ በምታዩት መልኩ ሰርተናል ማለት ነው ተመልካቻችን። እናንተ ስታዙኛን ዲዛይን እና ከለር መምረጥ ካልቻላችሁ እኛ እናግዛችኋለን፣ በጋራ እንመርጣለን። ወይንም ደግሞ እድሉን ለእኛ ከሰጣችሁ ደግሞ እንደዚህ እንደምታዩት አሪፍ የሆነ ነገር ሰርተን እናቀርብላችኋለን ማለት ነው ተመልካቻችን እዚህ ጋር የምታዩት ቴብል ይህንንም በኔው ምርጫ ነው እንግዲህ የሰራሁት ማለት ነው። ምክንያቱም ደግሞ የዚች እህታችን አረቢያን መጅሊስ ወደ 14 ሜትር ነው ብያችኋለሁኝ። ሰለዚህ 14 ሜትር ከሆነ በጣም ብዙ ሰው የማስቀመጥ እድል አለው ማለት ነው። ስለዚህ ብዙ ሰው ሲቀመጥ ደግሞ በየሰው ፊት የሚቀመጠው ይሄ የምታዩት ሰርቪስ መሳዩ ቴብል ማለት ነው ብዙ መሆን አለበት ስለዚህ እንደምታዩት ስድስት አድርገን ነው የሰራ ነው ለምሳሌ እዛ ጋር ለሚቀመጥ ሰው ይሄን እንደዚህ መሀከላቸው ብናስቀምጥ ሁለት ሰው ሊጠቀምበት ይችላል ስለዚህ በዛ አድርገን ነው የሰራ ነው እንደምታዩት እንግዲህ በጣም ነው የሚያምረው ልብሱም መጅሊሱ ላይ ባሉ ልብሶች ነው ማች አድርገን የሰራ ነው ስለዚህ ይህንንም መሀከል ላይ ያለውን ቴብል በሷ ምርጫ ነው ማለት ነው የሰራንላት ስለዚህ አሁን እንግዲህ ስለ አረቢያ መጅሊሶቹ ብዙ ማብራሪያ ሰጥቻችኋለሁ እስኪ ወደ ዋጋው ወደ ገደለው ግባልን ብላችሁ እየጠየቃችሁ ይሆናል ማለት ነው ተመልካቻችን ይሄ የምታዩት አረቢያን መጅሊስ አሁን ላይ በሜትር የሚሸጠው ከዛ በፊት ማዘዝ ፈልጋችኋል፣ ለማዘዝስ እንዴት ነው የምናገኝህ? የት ነው የምትገኘው? ብላችሁ አስባችኋል። በአካል መምጣት የፈለጋ አዲስ አበባ መርካቶ አኗር መስጂድ ፊት ለፊት ዋጅዲ ህንፃ ላይ ሁለተኛ ፎቅ የሱቅ ቁጥር 228 ላይ በአካል መምጣት የምትችሉ እህትና ወንድሞቻችን እዛ ብትመጡ ታገኙናላችሁ። ሌላው ደግሞ ከሚሴ ሁስ ብላችሁ ከደወላችሁ እንቀበላችኋለን፣ እዚህ ያለው ሱቃችን ማለት ነው። ተመልካቻችን በኦንላይን ደግሞ ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትሳፕና በኢሞ ቁጥራችን እኛም ማግኘት ትችላላችሁ ማለት ነው። ባለ 25 ቲክነስ አሁን አይዋጋው ቦንድድ በቦንድድ የሆነው ተመልካቻችን፣ እንግዲህ ይሄ የምታዩት ለምሳሌ ከዚህ እስከዛ ድረስ ያለው 2 ሜትር ነው። ስለዚህ 1 ሜትር ማለት እዚህ መሀከል ላይ ነው ማለት ነው። 1 ሜትር በአሁኑ ሰዓት ቦንድድ በቦንድድ ባለ 25 ቲክነሱ እኛ ጋር የሚሸጠው በሜትር 10500 ብር ነው ማለት ነው። ለምሳሌ ይሄ ከዚህ አንስቶ እስከዛ ድረስ ያለው 2 ሜትር ነው። ይሄ ማለት 21000 ብር ነው ማለት ነው። ይሄ ደግሞ የሚደረገው ተመልካቻችን ከነ መከዳው፣ ይሄ እዚህ ጋር የምታዩት መከዳ አብሮ ነው የሚሰራው። የቤታችሁ ልኬት ደግሞ ከ10 ሜትር በላይ ከሆነ ይሄ መሀከል ላይ ያለውን ቴብል በነፃ ነው አብሮ የሚሰራላችሁ። የቤታችሁ ልኬት ደግሞ ከ10 ሜትር በታች ከሆነ ደግሞ መሀከል ላይ ያለውን ቴብል በምትፈልጉት አይነት ዲዛይን እና ከላት 4500 ብር ለብቻ ያስከፍላል ማለት ነው። ተመልካቻችን ውበቱን ጥራቱን እንዴት አያችሁ? አላማዋን እየሰራች ይሄን የሚያመስል አረቢያን መጅሊስ ጎን ለጎን ማሳካት ትችላለች ማለት ነው። ስለዚህ እናንተም እንደዚሁ አላማችሁን እየሰራችሁ ጎን ለጎን ብዙ አላማዎችን የምታሳኩ አላህ ያድርጋችሁ። አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን፣ አላህ ሀገራችንን ሰላም ያርግልን። ባላችሁበት በአለም ዳርቻ አላህ ሰላም ያድርገን፣ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።